መድረኩ ለአባታችን እና ለመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ኪዳነ ቃል የዚህ ታላቅ ደብር አስተዳዳሪ አባቶች ካህናት፣ መነኮሳት፣ የስብከት ወንጌል መምህራን ሁላችሁም በልል እግዚአብሔር እንደምን አደራችሁ? እንዴት ሰነበታችሁ? ልል እግዚአብሔር ዛሬም ዘውትርም ለዘላለም ስሙ የተመሰገነ ይሁን። እሺ፣ ዛሬ እንግዲህ የተነበበው ቅዱስ ወንጌል ወጸቢሆ ተማከሩ ኩሎሙ ሊቃነ ካህናት ወሊቃናተ ህዝብ ይቅትልዎ ለኢየሱስ ወአሲሮሙ ወወሰድዎ ይላል። የሚገርም ነው። እዚች ላይ ብቻ እንቆያለን። እግዚአብሔር ውስጣዊ ልናችንና ልቦናችንን ይክፈትልን። የካህናቶች አለቃና ሽማግሌዎቹ ሁሉም በአንድ ላይ ሆነው ሊገድሉት ተማከሩ አስረውም ወሰዱት ይላል። እግዚአብሔር ምሕረቱን ሰማያዊ ቃሉን በልቦናችን ያሳድርብን። በነጋው ገና በነጋው ክፉ ምኞት! አቤት አቤት አቤት! ሲነጋ ወንጌልን ስንማር ከህይወታችን ጋር ነው የሚያያዘው እንጂ በዛ ዘመን አልቆ ያበቃለት ታሪክ አይደለም። ወንጌልን ልዩ የሚያደርገው ዘለዓለም ከህይወት ጋር የተያያዘ መሆኑ ነው። ሳይኮሎጂ በየጊዜው ባህሪው ይለዋወጣል። በመንፈስ የሚጨነቅ ህዝብ በሳይኮሎጂ ፍቺ በምንም መንገድ ሊመጣ አይችልም። የህይወት ሳይኮሎጂ የህይወት የስነ ልቦና መርህ ወንጌል ነው። ወንጌል ማለት ደግሞ ሰማያዊ ምስራች ነው። በውስጥ ያለውን ጎድሎ የሚነግረን ነው። እዚህ ጋ የምናገኛቸው ሁለት ሰዎች ሽማግሌዎችና ሊቀ ካህናቶች ናቸው። ሊቀ ካህን ይላለ። ካህን ካወቀበት የሶስት ኃይላት ምንጭ ነው። አንደኛው ሰማያዊ ነው። ሁለተኛው መንፈሳዊ ነው። ሦስተኛው ምድራዊ ነው። ምድራዊ ከየትኛው ምድራዊ ኃይል የሚበልጥ መንፈሳዊ ጉልበት አለው። ካህን ስሙ ግን የሚገርመው ስሙ ላይ ያለው ፈተና በጣም ብዙ ነው። ካህን፣ ሊቀ ካህን የሚለው ካላወቅንበትና ካልተረዳንበት የዚህ ዓለም ክፉ ነገር እና የመጥፋት ምልክቶች፣ የጉስቁልና ውድቀቶች፣ የችግር መንስኤዎች፣ የድቀቶች ሁሉ ምንጭ ይሆናል። ካላወቅንበት ካላወቅንበት ለትውልድም ስቃ ይሆናል። ስሙ ካህን የሚለው ስሙ ነው። ስሙ በራሱ ብቻውን ፈተና ነው። እየሰማችሁ ነው? ዛሬ እንግዲህ የሊቀ ካህናቶች ስብከት ነው ማለት ነው። እና የሽማግሌዎች ነው። በከፍተኛ ሁኔታ ወደ ላይ ያለውን ኃይል ነው ጠላት የሚያጠቃው። ክፉ መንፈስም እድሉን፣ ጊዜውን፣ ሰዓቱን ነው የሚያጠቃው። ባህሪውን፣ እንቅስቃሴውን አካሄዱ ላይ ነው የሚያጠቃው። እነዚህ ሁለቱን ሽማግሌዎችንና ካህናትን በከፍተኛ ሲያጠቃ መሀሉ ላይ ያለው ትውልድ መንገድ ያጣል። መሀሉ ላይ ያለው ወገን ከታሪኩ ውጭ ይሆናል። መሀል ላይ ያለው ህፃን ለታሪክ የማይመች ሆኖ ያድጋል። ሁለቱ ከተጠቁ ማለት ነው ማናማ ሽማግሌውና ካህኑ። በዚህ ዘመን ውስጥ ዳላ በከፍተኛ ሁኔታ የተጠቃው ማን ነው? ሽማግሌዎችና ካህናቶች። በአብዮት ዘመን የነበሩ ወጣቶች አሁን አርጅተዋል። ምን ታሪክ አስቀመጡ? በሽምግልና ሲታይ እዚህ ጋር ልክ እንዳለው አይነት ሴራ ነው። ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። በማለዳ የጠዋቱን እንግዲህ በጣም አስቡት የጠዋት ጊዜ፣ የጠዋት ዕድሜ፣ የጠዋት ፀሐይ፣ የጠዋት ብርሃን፣ ሴራ ማሴራ፣ የክፉ ምኞት፣ የሞት ምኞት፣ የማጥፋት ምኞት፣ የማስወገድ ምኞት ይማከሩ ጀመረ። ተማከሩ አለ። በብራስቱ ኤምቦኬር ይለዋል። ኤምቦኬር የጧቱን የብርሃኑን የመገለጡን ሰዓት ለክፉ ጊዜ አዋሉት፣ የህይወትን መሪ የሆነውን አንድ ወቅት ላይ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነበረ፣ መንገድም እውነትም ህይወትም እኔ ነኝ ብሎ አልነበረ? እሺ ይህንን ከኛ ህይወት ጋር አስተሳ ሲናገናዝበው በጠዋት ምንድነው የገጠመንስ? በትውልድ ጠዋት በእድሜ ጠዋት በዘመን ጠዋት ምንድነው የገጠመን? ክፉ መንፈስ ከሰው ልጆች ዘንድ ተልኮ ምን ልታረገው ገባ ሲባል ልገለው ነው። እዚህ ጋር ታላላቆች ምሁራኖች የዘመኑ ሊቃውንቶች በኢየሱስ ክርስቶስ ላይ ምን ሊያረጉ ተመኙ? ልንገለው ነው፣ ይገደል ይጥፋ ብለው መከሩ። የአዲስ ኪዳን ትውልድ ላይ ያለው አደጋ ይሄ ነው። ካላወቅንበት እንዲህ ሞት ነው የምንመኘው። ጊዜው ሞት ይመኛል፣ ዘመኑ ሞት ይመኛል፣ ሰዓቱ ሞት ይመኛል፣ አመታቱ ሞት ይመኛል፣ ሽምግልናው ሞት ይመኛል፣ ሊቃውንትነት ሞት ይመኛል። ከዛ በኋላ መኖር ከባድ ይሆናል። መኖር ራሱ የእግዚአብሔርን ሕልውና እንዲፈታተን ሆኖ ዋናውን የሕልውናም ባለቤት የሆነውን ተፈታትኖታል። ስለዚህ ሊመክሩበት፣ እሺ፣ አንደኛ ማንን ሊገሉን ነው? ማንን ነው የሚገሉት? መንገድም እውነትም ሕይወትም እኔ ነኝ፣ አደለ ያለው መጀመሪያ የሚገለው የጠላት ኃይል መንገድህን ነው። የህይወት መንገድህን መንገድህን፣ የምትሄድበትን መንገድ፣ በህይወት ዘመን ልትኖርበት የፈለግከውን መንገድ፣ የድልህን መንገድ፣ የሐሳብህን መንገድ ነው የሚገለው። የእውቀትህን መንገድ ነው የሚገለው። ጠላት አየ፣ እዚህ ለመግደል ሲዘጋጅ ዛሬ በእኚህ ህይወት ውስጥ አልሞትንም፣ መንገዳቸው አልጠፋንም የምንሰራው የምንኖረው የምንሄድበት የምንወጣበት የምናተርፍበት መንገድ ጭንቅ፣ አበሳ፣ ችግር አልሆነብንም። እግዚአብሔር ምረቱን ያብዛልን። መጀመሪያ መንገድህ ይሞታል። አየህ፣ መንገድ ሞቶብን እኮ ነው። የተመኘውን ነውን የተማርነውን ያወቅነውን ያህል አልሆንም። መጀመሪያ መንገድህን ነው የሚያጠፋው። የህይወት መንገድህን ያበላሻል። ጠላት ይህንሀል የነቃ ነው። ስለ መንፈሳዊ ዓለም ስንናገር ብዙ ጊዜ እንግዲህ መንፈሳዊ ስንል ሁለት መንፈሳዊ አለ። ክፉ መንፈስ፣ ቅዱስ መንፈስ። ታዲያ የትኛው ነው በዚህ ዘመን የሚያጠቃን ብለን ስንፈልግ፣ እማንስተው የማናታልለው የማናጭበረብረው ብንሸፋፍነው ማይሸፋፈንልን ብናታልለው ማይታለልልን በክፉ መንፈስ ተይዘናል። ምንም ብንደብቀው ማይደበቅ ምንም ብናታልለውም አይታለል። ጠላት እጅ ውስጥ ያለ ነው። ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። ይህን እንሰብከዋለን፣ ግን በእውነት ሲገለጥ እናምታታለን። በአኗኗራችን ውስጥ፣ በህይወታችን ውስጥ፣ በትውልድ ችግር ውስጥ ያለው የመናፍስት ጉዳት ሲጫጫህ፣ እንዴ ምንድን ነው እንላለን። እናሾፋለን፣ እንቀልዳለን በአንድ በኩል እውነቱን ለመናገር እንሞክርና እውነቱ ከውስጣችን ስለማይስማማ የሆነ ቦታ ላይ ይወድቅብናል። አየ መንገድህ ነው፣ መንገድ ላይ ጠላት አለ፣ ምን የሚል እገለዋለሁ፣ እገለዋለሁ። አንድ ወቅት ላይ ወንበዴ በሞትና በህይወት መካከል ጥለውት ሲሄዱ ሌዋዊ መጣ፣ አረ ችግር ከሚመጣብኝ አልፌው ብሄድሳለ። ካህኑም መጣ አረ እዚህ ጋር እንደገና ከቁስሉ ጋር ከችግሩ ጋር ከመገፋ ጥሎት ሄደ። ሳምራዊ መጣ ነጋዴ ነው ባህያው ላይ ጭኖ ህይወቱን አዳነው ይላል። መድኃኒታችን ኢየሱስ ክርስቶስ ሊያድነን ሲመጣ የጠበቀው ያገኘው የሰው ምኞት የሆነበት ምንድን ነው? ሞት ነው። ዛሬ እንግዲህ ስቅለቱን ስናስብ የጥንተ ስቅለቱ ጊዜ ነው እና የህይወትን መንገድ ሊገድሉት ተማከሩ፣ አስረውም ወሰዱት ይላል የሚገርም ነው። አስረው ወሰዱ። እስቲ በሉ አስረው እኛም ታስረናል። አይምሰላችሁ፣ በእስር ላይ የምንገኝ ወገኖች ነን። በስንት ስቃይ ውስጥ የምናልፍ ነን። እድሜዎቻችን ለበረከት መሆኑ ቀርቶ ለችግር ሆኖብናል። ጊዜና ሰዓቶቻችን ሁሉ መንገዱ ታሰራያችሁ እዚህ ሲማከሩ ሲማከሩ ቆዩና መንገዱን እንሰረዋሉ። የህይወት መንገድን አሰሩት። መንገድ ሲታሰር እንዴት ነው? ምን ውድ ትሄዳለህ? በውጭ ዓለም ብትሄድ እስራቱ አለ። በአይነ ጥላት አስረናል። ከኋላ ብዙ መቶ ዓመት በቆየ ጣዖት መንፈስ ታስረናል። ምንም የለብንም ስንል ለዘመናት የቆየ ጠላት በባህሪያችን ውስጥ ነግሷል። አንድ ወቅት ላይ አንድ ትልቅ ቤተሰብ ውስጥ ገባሁና መንፈሱ ሲያዝ ለስንት ዘመናት የተደበቀው ስሙን ማን አለው መሰላችሁ? ውድሚት አለው። ውድሚት በድሮው ዘመን ከ14ተኛው ከ13ተኛው እና ከ12ተኛው ክፍለ ዘመን ጀምሮ በአውደ ነገሥት የጸደቀች ሴት የመንፈስ ጠላት ናት። ያንን ትውልድ ፈጅታ ፈጅታ ፈጅታ እዚህኛው ትውልድ ላይ ስትመጣ ውድሚት ማለት እኮ ውድም ማረግ እኮ ማለት። እንዴት ውድም የሚያደርግን በራሳችን ሕይወት ውስጥ ጠባቂ እናደርጋለን? ጠባቂ አድርገው ያቆዩት ትውልዱን በሙሉ አወደመ። ከዛ በፊት ይውደም የሚል አብዮት ዘመን ነበረ። አምላክ የለሽ ሆነ። ዘመናዊ ሆነን ብልጥ ሆነን አረጋውያንን ፈጅተን መሪን ከነ ኃይሉ አውድመን ከታሪክ ጋር ተጣልተን የእምነት ጥበብን አጉድፈን አዋርደን የጠበቅነው ዘመንና ጊዜ ይው ይሁደም አደለ የተባለው፣ አደለው የተባለው በይሁደም ዘመን የነበራችሁ ሁላችሁም ታውቃላችሁ። ይሁደም ስለተባለ የዛን በረከት እየበላን ነው። እርግማን ዘርቶ በረከት የሚያጭድ የለም። ይው በትውልድም፣ በቤተሰብም፣ በዜግነትም፣ በሀገርም፣ በህዝብነትም፣ በጓደኝነትም ወንድ ውድም ማለብን ቀደም ሲል የቆየው ማነች ውድሚት የውድሚት ዛር የምትባለዋ አሁን እዚህ ብትጠራ ትመጣለች። ትውልዱን ውድም በገዛ ፈቃዳችን ወደ ውድመት ሄድን። መንገዳችን ታስሯል። አያችሁ፣ ኢየሱስ ክርስቶስ ይኸው መንገዱን ሊያስሩት እሱ ታሰረ። የእኛ ህይወት መንገድ የሆነው እሱ ታሰረ። ሁለተኛ እውነት ነው መንገድም ህይወትም እውነትም ብሏል። አሁን ሁለተኛውን ደግሞ እውነትን አሰሩት። እውነት ኢየሱስ ክርስቶስ ነው። እሱ ታስሮ ወደ ንጉሥ እየሄደ ነው። ወደ ጲላጦስ እየሄደ ነው። ወደ ጦር አለቃ፣ ወደ አገረ ገዢ እየሄደ ነው። እውነት ታሰረ። እውነት ታሰረ። አስረው ወሰዱት። አደለ ያደመጥነው? እውነት ታሰረ። እውነት ሲታሰር ሐሰት ይገናል። በልባችንም በፈቃዳችንም በሐሰት ውስጥ እንደገፋለን። ኑሮው ኑሮው ራሱ ከሐሰት ጋር የተያያዘ ይሆናል። እውነት ሲገባበት አይጣፍጥም። እውነትን ስንሰማ ያመናል። እውነትን ስንሰማ እንቸግራለን። ለምን የለመድነው ሐሰት ነው። እውነት ታሰራ። ኢየሱስ ክርስቶስ ታሰረ። የእውነት ባለቤት ምን ሆነ? ታሰረ። እውነት ታሰረ። እውነት ሲታሰር ይኸው አልተመለሰልንም እኮ እስከዛሬ። በስልሳው ዘመን የጠፋን እውነት እስካሁን አልተመለሰም። እግዚአብሔር እውነትን ይመልስልን። እውነት ታስሯል። የእውነት ሊቀ ካህን ታስሯል። መጀመሪያ መንገዱን በቃ ዘጉ። እንዳይናገርም ዝም አለ። አሁን የምናገርበት ጊዜ አይደለም ማለት የዚህ የዓለም ገዢ ወደ እኔ ቀርቧል። አሁን አንዳችም አልናገርም። እርሱ ግን በእኔ ላይ አንዳች የለውም፣ ስልጣን የለውም። የዚህ የዓለም ገዢ ቀርቧል። ያዘው እኮ የሕይወትም መንገድ ያዘው፣ እውነትን ያዘው፣ ታሰረ ሰይጣን ምንም አያደርግም እንላለን፣ ጉረኞች ነን። ግን ራሱ አብሮን ይናገራል። ምን ይሄ በስማም ስትሉ አርባ ክንድ ይርቃል። እሱ ለድሮዎቹ ናቸው ለቅኖቹ ናቸው። ለቅንቅኑ አርባ ክንድ አይደለም በሱ ሕይወት ውስጥ ሙሉ ቁመናው ራሱ ባህሪውን የሚመስል ባህሪ እስኪዝ ድረስ እንደውም አልፎ ተርፎ ከሀሰት ጋር እስኪግባባ ድረስ የተኖረው ኑሮ ቀላል አይደለም። እውነት ታሰራያችሁ ሶስተኛ፣ የህይወትን ኃይል የህይወትን በረከት የህይወትን ተስፋ የሚያረጋግጠው ህይወት ታሰረ። ህይወት ማን ነው? ኢየሱስ ክርስቶስ። ህይወትን አሰሩት። ዛሬ የህይወታችን ታስሯል። በምናቀውም በማናቀውም መሀሉ ላይ ብዙ ውድቀቶች ብዙ ችግሮች አሉብን። የድሮው የድሮው አባቶች በእውነት አገልግለው ወደ እርሻቸው ይሄዳሉ። ከተፈጥሮ ጋር ነውሏቸው። በዛሬው ዘመን ስናገለግል በአገልግሎታችን ውስጥ አገልግሎታችን ሰው ነው። ሰው ከሆነ ደሞ መልካም ሊሆን ይገባዋል። ስለዚህ በክፉ ነገር ላይ ሰዎች ህይወታችንን ይጥላሉ። ሐሳባችን ይጠፋናል። መንገዳችን በጠላት ይጠለፋል። የሰው አገልግሎት ቆመ። የሰው አገልግሎት ዝም ሲል ህይወት ይታሰራል። አይነት ላው ከሰው በላይ መንደርተኛ ቃል ልጆች በደንብ ሰርተዋል። ትውልድ ላይ ከሰው በላይ መንደርተኛ አሜተኞች የብዙ ሰዎች ልብን አጥፍተዋል። ከሰው በላይ መንደርተኛ የክፋት ልጆች ብዙ ህይወትን አጨንግፈዋል። የምንሰማው በሆነ ነገር ጋር የተያያዘ ስለሆነ በጀበናው፣ በቡናው፣ በምኑም ስር ስለሆነ እምንከተለው የአሜትን ህግ እንጂ መንፈሳዊ እውነትን እዚህ ጋር ስንመጣ ነው የምንሰማው። ብዙ ልባችን በህይወት መንገዳችን ላይ ትልልቅ እንቅፋቶች ተጋርጠውብናል። አያችሁ፣ ህይወት ታሰረ። አሁን ያልታሰራለ ህይወታችን እስቲፈልጉ። እድላችን እምቢ አላለንም፣ ህይወት ስለታሰረ ነው። ባህሪያችን ከህይወታችን ጋር አይጣላ፣ ቋንቋ አልጠፋንም። ንግግሮቻችን ሁሉ በጎ መሆን አላቃታቸውም። በጎ እምትናገሩ ለሌላው አይስማማም። ህይወቱ ለታሰረ ሰው ምንም አይገባው ቅንነት የተሞላበት መንፈስን ለማግኘት ብዙ መድከም የሚገባን ሰዎች ሆነን አልደከምንም፣ ለቅንነት አልጣርንም። ህይወት ታሰረ። እሺ፣ ሌላው አራተኛው እኔ የህይወት እንጀራ ነኝ አደል ያለው ነው አይደለም? የህይወት እንጀራ ታሰረ። እንጀራችንን እንዴት ነው ምንበላው? በድካም አይደል? የህይወት እንጀራ ታሰራ አሰሩት እኮ ዛሬም እንደዚሁ ነው። በክርስቶስ ኃይል ውስጥ ለማለፍ ስላልቻል በክርስቶስ ስጋና ደም ውስጥ ለመባረክ ስላልቻል ህይወት ታስሯል። ክርስቶስ ታስሯል ታስሯል። የህይወት እንጀራ የሚሰጠን አሰሩት። ስለዚህ የመከራ እንጀራ እንበላለን ማለት ነው። የችግር እንጀራ፣ የሀሳብ እንጀራ፣ የጉስቁልና እንጀራ ሊያዛ ሊያዘው ሊያመልጥ ነው። ኧረ እንዴት ነው ልወድቅ ነው ልንሸራተት ነው ስጋት ነው የስጋት እንጀራ እንበላለን የፍርሃት እንጀራ እንበላለን የህይወት እንጀራ ታስሯል አያችሁ እግዚአብሔር የህይወት እንጀራ ይስጠን ሌላው ደግሞ እኔ የበጎች እረኛ ነኝ ብሎ ነበር አደር የበጎች እረኛውን አሰሩት በሩ ታሰረ መዝጊያው ታዘጋ አሰሩት እኮ ነው የሚለው ጠላት እንዲህ አስራ ላየን እግዚአብሔር ከሁላችን ጋር ይሁን። የሰላም አምላክ በክርስቶስ ስጋና ደም ታትመን የመንግስት ወራሾች እንድንሆን ቅዱስ ፈቃዱ ይሆንልን። አውደ አውደ አመቱን ክብረ በዓሉን ሁሉ ለጸጋ ለሞገስ ለበረከት ለተስፋና ለመንፈሳዊ ኪዳን ያብቃን። አሜን። ከዚህ በመቀጠል እንግዲህ ወደ በረከት ስራችን እንሄዳለን። እዚህ አባታችን ያምጡት እንትኑ ብሩን ያምጡት። በሰፊው ነገ እንማራለን። ዛሬ ያው ካህናቱም ድካም ላይ ናቸው። አንድ እንግዲህ አባታችን አርባ ሺህ ብር ለዚህ ለቤተ ክርስቲያናችን አገልግሎት አበርክተውልናል። እግዚአብሔር ባርክልን። እግዚአብሔር ምረቱን እና ቸርነቱን ያብዛሉት በሏቸው። እኔም ደግሞ ከአገልግሎቱ ጋራ አስር ሽብር አምሳ ሽብር ሆኗል ማለት ነው። እሺ በዚህ ላይ የምትጨምሩ ቶሎ ቶሎ በሉና ፈጠን ፈጠን በሉና። አማን በአማን አማን በአማን መንግሥተ ስላሴ ዘለዓለም

ሃያለ መንበሮ ፍቅር ሰሐቦ ለወልድ ሃያለ መንበሮ ወአብጽኦ ወአብጽኦ ወአብጽኦ እስከ ለሞት። ዝማሬ መለይት ያሰማልን። ለዘማሪ ጥላውን ዝማሬ መለይት ያሰማልን።